ኢትዮጵያ ስርዓተ መንግስትን ቀድሞ ከገነቡ ሀገራት ተርታ በቀዳሚነት የምትሰለፍ ናት። ተጠንተውም ተተግብረውም ያላለቁት የሀገር በቀል እውቀቶች ደግሞ ከፍታዋን የገነቡ ጡቦች ነበሩ። ያለፉትን ዓመታት ከውጭ የተቀዱ ርእዮተ ዓለሞች ሀገሪቱን አለማሳጥቶ የሀገር በቀል እውቀቶችንም ገሸሽ ያደረገ የፖለቲካ ስርዓት ግንባታ ልጆቿ የተስማሙ እንዳይሆኑ አድርገው እርስ በርስ እንዲበላሉ በር ከፍቷል። የተውሶ ርእዮተ ዓለሞች ናቸው ሀገራችን ሲመሩበት የነበረው ማለት ነው። የህዝባችን አስተሳሰብ፣ ስነ ምግባር፣ ውቅረ ልቦና ምን ይመስላል ከሚለው ተነስቶ ሳይሆን እነ ካፒታሊዝም ምንድን ነው ይዞ የሚመጡት እነ ሶሻሊዝም ምንድን ነው የሚመጡት የሚለው ያንኑ ነው ወስደው እኛ ጋር አፕላይ የሚያደርጉት ማለት ነው። ከእኛ ጋር ሲመጣ እንግዲህ ውህደት ለመፍጠር በጣም አስቸጋሪ ይሆናል። በሁለተኛ ደረጃ ደግሞ እነኛ የመጡ ርዕዮተ ዓለሞች የእኛም ማንነት ሲገነቡ፣ ብሔራዊ ማንነታችንን ሲገነቡ አንዱን የበላይ አንዱን የበታች፣ ለምሳሌ ሶሻሊዝም ብትወስድ ጭቁን ፓርት እንትን ፓርት እያለ ይከፋፍላል ማለት ነው። ይሄ ደግሞ አገር ውስጥ ያሉ የፖለቲካ ፓርቲዎች ይህንን እንደ ፖለቲካ ርዕዮተ ዓለም ይዘውት እርስ በርስ ሲፋጩ ድራማው ላይ ይሰራል፣ እታች ግን የሚሞተው ማህበረሰቡ ነው ማለት ነው። ባለፉት ስርዓት የዲሞክራሲ ስርዓት እንቅስቃሴ ከተጀመረ ጊዜ ጀምሮ በተለይም ከ1966ቱ አብዮት በኋላ በሀገራችን ውስጥ ዲሞክራሲን ለመገንባት ጥረቶች ተደርገዋል። ነገር ግን እነዚህ ጥረቶች መሰረታዊ አቅጣጫቸው ሆኖ ሲከተሉት የነበረው ከሌላ ሀገሮች ኮፒ ማድረግ ነው፣ መቅዳት። ደርግ በነበረበት ሰዓት የሀገሪቷን ባህል ወግ፣ ታሪክ፣ የህዝቡን ስነ ልቦና መሰረት ያላደረገ እሳቤ ነው አምጥቶ የኢሰፓ ፓርቲ ተመስርቶ እንቅስቃሴ ማድረግ የተጀመረው ማለት ነው። ይሄ በነበረው ሂደት የህዝቡን አብሮነት፣ አንድነት፣ ስነልቦና፣ ባህል፣ ታሪኩን መሰረት አድርጎ የተቀየሰ የፖለቲካ አቅጣጫ ስላልሆነ በሰዎች ውስጥ ማስረጽ አልተቻለም ማለት ነው። ስለዚህ በህዝቡ መካከል መከፋፈል ነው የተፈጠረው ማለት ነው። በዚህም የተነሳ በሀገራችን ታይቶ የማይታወቅ ከፍተኛ ደም አፋሳሽ የሆኑ ጦርነቶች ተካሂደዋል ማለት ነው። የሀገሩን ሰርዶ እንዲል ብሂሉ በራስ መንገድ መመራት በራስ አቅም ልክም መለካት ሀገራዊ መሰረት ባለው ነባራዊ ሁኔታን የተረዳ የህዝብ የሆነ ፖሊሲ ለአንድ ሀገር የሚያስፈልጋት መሆኑን ያስረዳል። የምንከተለው የፖለቲካ ስርዓት ሀገር በቀል የፖለቲካ ስርዓት መሆኑ ይቻላለም። በሀገራችን ታሪክ ላይ የተመሰረተ፣ በሀገራችን ህዝቦች ስነ ልቦና ላይ የተመሰረተ፣ በሀገራችን ህዝቦች ባህል ላይ የተመሰረተ ሰው የህዝባችን ችግር የሀገሩን ሰርዶ በሀገሩ በሬ ነው የሚባለውና። የሀገራችንን ችግር ሊፈታ የሚችለው በሀገራችን ውስጥ ልናበቅል ጀነሬት ልናደርግ የምንችላቸው ሀሳቦች ናቸው። ሀገር በዘላቂነት ማደግ የምትችለው የውጭ ስርዓቶችን በጭፍን በመቅዳት ሳይሆን የራሷን ሀገራዊ መሠረት ያለው ፖሊሲ እይታና አሳባይ በመንደፍ የልማት ጉዞዋን የሚመራ ብሔራዊ ብሔልን መገንባት ስትችል ነው። እንዳለ መቅዳት ሁልጊዜ ራይት ብቻ ሳይሆን አንዳንድ ኤክስም ያስገኛል። ብልጽግና የኢትዮጵያ ችግር የሚፈታው ችግሮቻችንን በጥልቀት ከተገነዘብንና ለችግሮቻችን ሀገር በቀል መፍትሔ መፍጠር ከቻልን ብቻ ነው ብሎ አመን። የእኛ ዕዳ ከሌሎች ዕዳ ጋር አንድና ያው አይደለም። ይህንን እድልና ስጋት ወረትና ዕዳ በሚዛን መጠቀም የሚችል እሳቤ መደመር ነው። በራስ መንገድ መመራት የልማትና የፖሊሲ ምርጫዎችን ከሌሎች ሀገራት ሳያጣሩ ከመውሰድ ይልቅ ለሀገሪቱ ፍላጎትና አቅም የሚስማማውን ስትራቴጂ በራስ በመወሰን መሆኑን ጠቅላይ ሚኒስትር ዐቢይ አሕመድ ያሰምሩበታል። ለኢትዮጵያ የሚያስፈልጋት ሪፎርም ነው፣ ሁሉን ነቅሎ ከዜሮ መጀመር ሳይሆን የነበረንን ጠንካራውን የሚያስፈልገውን እሴቶቻችን ይዘን የጎደለውን በመሙላት የተሻለ ሀገር መፍጠር ይቻላል። የሀገር በቀል እውቀትና ዘላቂ የሆኑ የባህል ልምዶች ተለይተው ሀገርን ለማሳደግ የሚደረገው ጉዞ የተሳካ እንዲሆን በራሷ አቅም፣ በራሷ እይታ፣ በራሷ ፍልስፍና መመራት ወሳኝ ስለመሆኑ በርካቶች የሚያነሱት ነው።